ይህ ነበር ሲሰሪ ኖርሽ ሜሪ እንዳ በዚህ በዚህ በብርጭቆ አለምታ አለይኩም ወራህመቱላህ ወበረካቱ ሰላም እንዴት ናቸው ያወልና ሰዓዳ ኢትዮጵ ተከታታዮች ያለና አልহামዱላ ያው እንደምታውቁት እንግዲህ ከወር በላይ ሆኖና ሆኖና ሆኖናል በጣም ጠፍተናል ወሬውም እየጠፋብኝ ነው ከያው ከቆይታ ብዛት ማለት ነው ያው እንግዲህ በጣም ቢዚ ነበርን በልብሱ ምክንያት ምናምን እንደዚህ ስራ ላይ ነን ግን ቪዲዮውን ስራ እረስተነዋል ማለት ትችላላችሁ። አልተመቻቸልንም እና እንዳልኳቸው አማርኛ በጣም አጥሮኛል እና ዛሬ እንግዲህ አወል የለም። እኔ አዲስ አይዲያ ያስጊድ ስራ ጠፋን፣ በጣም ጠፋን እና በቃ እንረሳለን። ኧረ በጣም ነው የረሳችሁን። እናንተም አንዳንዶቻችሁ እንደው በልብስ የምገዙንም በውስጥ እየገባችሁ ምነው በኢትዮ ባመጡ ምንድን ምናምን እያለችን ነው። ያው በቃ ዛሬ ልመጣ ነው ማለት ነው። አወል ውጭ ነው እንደዚሁ ልብስ ሊያደርስ ሂደዋል። ግን አሁን እየመጣሁ ነው ምሳ አዘጋጅ ምናምን ብሎኛል። ከምሳው በፊት ግን አንድ ምሳ አዘጋጅለት እሱ ምንድነው፣ ቪዲዮ ቪዲዮ እና እዚህ ጋር የምታዩት አንዲት አጋዥ አንጥቻለሁ። ያው ከመምጣቷ ተግባብተናል። አትፈሪ እሺ፣ እንሰራለን ብዬ እነግርያት አሁን እንሰራለን፣ ችግር የለውም ምናምን ብላኛለች። ችግር የለውም ብለሽኛል፣ ነገሪያች ችግር የለብኝም ብለኛለች። እና ያው አወል አላወቀም፣ እኔም እሱም እያፈላለግ ነበረ። ያውን ቀድሜ አግኝቻለሁ በእኔ በእኔ ጥሪግ በእኔ መንገድ አግኝቻለሁ እና አሁን ልክ እንደመጣ ምናምን አላድን የንቄት ስሜት ትእዛዝ፣ የማብዛት ያለመከባበር ነገር ነው የማሳየው። እና ቶሎ ሰራተኛው አላስተዋውቀ ምናምን ብዬ እዛ ደግሞ አንቺ ምንድን ነው የምትነፋዘጅ ምናምን ነገር እላለሁ። እስኪ ምን እንደሚለኝ በጣም አላጋነን። ምክንያቱም በጣም ስጋነን እንዳይነቃብኝ ማለት ነው። እኔ በጣም ሀጋነንኩት መቼም እንዲ ሰአደ እንዳለ ጸባይ ስንት ዓመት አብሬው አድሬ እንዳለ ጸባይ አላት ብሎ ስለማያስብ ቀስ አድጌ ምናምን እንደዚህ እፍ ምናምን እያልኩ እያማረርኩ ለዋለሁኝ። ብቻ ቅር እንዳይልሽሽ እኔ ሲጀመር እኔ ደግሞ በሰራተኝነት ህይወት ብዙ አመት ስራ አለፍኩ። ያው ስራ ስለሆነ ነው እንጂ እኔ እንደዚህ ያለት ነገር የለብኝም። እንዳይደብርሽ ከአሁኑ እነግርሻለሁ ማለት ነው። እሺ ብቻ፣ እሱ ሲመጣ ምንድን ነው ስራ በዛብሻለሁ፣ አንቺ ቶሎ በይ ምናምን እንደዚህ ማዋከብ ነገር፣ ከዛ ደግሞ መቆጣት ምናምን ነው እና ቅር እንዳይልሽ ካሁኑ ንገሪሽ፣ እንዳትከፊ እና ያው እኔ እንትን ስለሆንኩ፣ ሰራተኛ ስለሆንኩ ነው እንዳትዪ፣ ያው እኔም ሰራተኛ ሁኜ ስንት አመት ብዙ አመት ነው ያሳለፍኩት። እና እንሻአላ ሁሉም ስራ ስራ ነው፣ ችግር የለውም ይህም ስራ ስለሆነ ነው ያመጣው። እሺ እና ደግሞ በዚሁ ከቀጠልሽና በቃ ትወና ምቺ ከሆነ የራስሽ ቻናል ይከፈትልሽ ነው ትሰሪያለሽ። እሺ እና አሁን ሲመጣ እሱ ግን አስታውቅሻለሁ ምናምን፣ ያው ማስታውቅሽ በእንትን አይደለም በደህና ነገር ሳይሆን፣ በቃ ብቻ አስብ የሚለውን አለ። አንቺ ሳይሆን ዛሬ አንቺ ዝም ብለሽ የሆነ ዝም ብለሽ መከራከር ምናምን ነገር የሚጠበቅብሽ ነገር የለም። ምምልሽን ብቻ ታመጫለሽ ምናምን። እሱን ነው አሁን የምንፈትነው ማለት ነው። ምን አይነት ለሰው ልጅ ክብር እንዳለው ምናምን ለአንቺ ያግዝሽ ይሆን? እኔንም ከአንቺ ፊት ይቆጣኝ ይሆን ወይስ ለብቻው ነ ብሎ ነው የሚቆጣኝ? ይሄንም እናያለን እንግዲህ አጋልጦ ለሰራተኛ አጋልጦ እንግዲህ ከሰው ፊት መቼም ሴቶች ከሴት ፊት ሲቆጡና አንወድ ማለት አጋልጦ ከሷ ፊት ይቆጣኝ ይሆን ወይስ ደብቆ ነገር ነው የሚቆጣኝ? እንደዚህ ጥፋቴን የሚነግረኝ ስህተቴን ብዬ በቃ ዛሬ ትልቅ ፈተና ነው ያለበት። አልሆም ፈትነዋለሁኝ። ላይክ አድርጉ፣ ላይክ አድርጉልን። ምክንያቱም ጠፍተን ስለከረምን በቃ አላድል በጣም እንትን ስለሚል ላይክ በማድረግ አበረታቱን፣ እንመጣለን። በዚህ አጋጣሚ ሌላ ሌላ ነገሮች፣ አዳዲስ ነገሮች አሉ እንሻላ የተዘጋጅ ነው ታይ ቫይራል እንዲወጣ አድርጉልኝ፣ እሺ። ጣፍቼ ስለከረም ከወሩም በቃ በዚህ ቪዲዮ ካሱኝ፣ አይሻልም? እስከሚመጣ ይመጣ። ቻው። ወጣ እንድመቸኝ። ሜሪንዳ፣ እንደውም በዝርግ በዝርቅ ሳህን አድርገሽ ይዘሽው ነይ፣ እሺ። ከዛ ካወሉ ፊት ፈጣም ነው ያኒ ባንቺ ማይፈርድ በኔ ማይፈርድና አሁን ሂጅ፣ ኪችን ይመጣል። ቅርብም ስለሆነ ሂጂ። በቃ የተረዳሽን ይመስለኛል፣ መስለኛና በብርጭቆ እንዳታመጭ አጠፍ ማለው ነው፣ በጣም ዝርግ ባይሆንም

ማለት እስከ ዛሬ እንደ ስፋፈሻ ነው ስመኝ የነበረውን ከአሁን በኋላማ ቀሳጥብ ይወልቅብኛል ምናምን ብዬ ነበር። ማልሰራለን ይህናም ደግሞ እንደዚህ ቀሳጥብ ይለቃል ብዬ ነበር። አሁን ግን በቃ ሰራተኛ አገኘሁ። ብቻ ይሄ ብቻ የሆነ የደም ቆርጥ ምግብ ከሰራሁማ፣ ምንድን ነው የምትሰሪው? ማን አገኘሽ? ከየት አገኘሽ? እኔ ጓደኞች ስናይም በዛ ያገኘ ያገኘኋት ማለት ነው እና መቼ ነው የምትመጣው ነበር አለች። ቆየች፣ ሁለት ሰዓት ሆነ። ተመጣች፣ አይደለም ታዘስኳት ራሱ ጋር ግን ሜሪንዳ መጣሁልሽ። ሜሪንዳ በዚህ ነው የሚመጣው? የት ነበር ስር የኖርሽው? ሜሪንዳ በዚህ በዚህ በብርጭቆ የምታበጭልኝ ተንቁላለሁ። ሜሪንዳ ሜሪንዳ የሚጠጣ ነው። በኩባያ የምጭለትሽ ምንድን ነው? ጠጥተሻ ታውቂ መሃ ምናምን ነገር በብርጭቆ

አሰያት የሚሰራው ነገር ቀስ ብለሽ አሳያት። እሱ ሌላ ነገር አሳያት እና ታዲያ የሚጠጣ ነገር ብርጭቆ እዛ እያለ ብርጭቆ ሁሉንም ነገር አሳይኋት አይደል። እንዴት ነው በዛ በሳህን በጎድጓዳ ሳህን የምታመጣሁላታውቅ ትችላለ። አርጎች በቃ ቀስ አድርገሽ ንገሪያት አለቀ ማስረዳለሽ። ለምንድን ነው ከኔ ቤት የሚመጡ ሰራተኞች ሁሉም አንድ አይነት የሆኑት? ለምንድን ነው እንዲቀስ አድርገሽ ማሳየት ትችላለሽ። ምን ነሽ የምትቆጩ? አንቺ አንጓ የምትየው ህፃ ሌነት እንደማሳየት አወቅ አደገና እየመጣች አይደል። ምን ሆነሽ ነው?

እቺን እጅሽን ታጠቢ፣ መጀመሪያ ደግሞ በሳሙና ደህና አድርገሽ ሳለ እንደዚህ ሀሪ የሚባለው ምን? አሁን እኮ እንደ በሳህን ነገር ይዛልኝ ከመጣች እኮ ታብ ሰው ነሽ በቃ።

ወይ ሄደሻ አንቺ ወጡ ተሰርቷል፣ ዝግጁ ነው። እንጀራውም አለ ቀራርቦ ማንጣት እንደ ይሄ ሰዓት እስከ

ትሬ የለም እንደ አለይሽ ረበል ወረ ጨዋታ። አሁን በኔ ነው የምፈርዱ? ለምንም መቤት ለምን ምጣዱን አታመጩም? እዚህ ምጣዱንም አንጩ፣ መሀቸውን አንጩ፣ እዚህ እሺ፣ እዚ አንጩ። ኡፍ አንቺ ደግሞ ገና መምጣት ጨጓራ ያለ ልጄ ነው እንዴ? እሺ ተረጋጊ፣ በቃ በትሬ ይኸው በትሪ አድርገሽ አምጪው። ይሆን ማለት ምግቡን በትሪ አድርገሽ ስለማታውቅ ነው። ቀስ ብለሽ ያስረጃት፣ በቃ ገጠር ከሆነ ከገጠር ከሆነ የመጣችው በሞሰብ ነው የሚቀርበው። ገብቶሻል። ስለዚህ ለዛ ነው ሞሰብ ያመጣችው። ሆነች ነው እ የሚጠጣ ነገር እንደዚህ ያለ በጎድጓዳ ሳህን አመጣችን አይደል? አሁን ደግሞ እንጀራ በሞሰብ እኮ። ቀስ አድርገሽ አስረጃት። ገና አዲስ አለች፣ ገና ዛሬ የመጣች። ቀስ አድርገሽ አስረጃት በቃ በሞሰብ አይቀረብም፣ በትሪ ነው እዚህ በቃ። ገጠር ከሆነ ብዙ ጊዜ በሞሰብ ነው አይቀረብ። እኔ ይችላል እነሱ አካባቢ ሊሆን ስለሚችል አንቺ ቀስ ጀመር ገና ለገና አሁን መጣሽ መሆኖች ነው። እናሷ ምንሰራ በቃ ነው አሁን

መሰለኝ እንደዛ ነው እንግዲህ፣ መስሎ ሲመረጥ ነው አልኳት። ትሪውን ይሄ ባለቤቴ ማለት ነው። በቤት አልበላም ልሄድ ነው አለ። ስለዚህ በቃ አንተ ገዛ ወጣ ሸኛት ምሳማል በላ ብቻ። አሁን እንዴት ማቅረብ ያላወቅች ምግብ ሰርታ እንዴት ነው

ምሳ ማቅረቡን ከብዶች ነው? ልጅ እናቅርብ ያለች ልጅቱን አትናገሪያት። ስራውን ምንድን ነው ማካበድ? እንደዚህ አትለምድማ። አትለምድም ካለመደች ቀስ አድርገሽ ንገሪያት። ሁሉንም ቀስ እያደረግሽ ንገሪያት። ለምንድን ነው እንደዚህ የምታረጊው? ለምንድን ነው እንደዚህ የምትጮህባት? እሺ በቃ ዛሬ ብቻ ተዋታለሁ። ምን እየሆንሽ ነው? ገና እየመጣች እኮ ነው የች ልጅ። ገና አታውቅሽም አይደለ? ለምንድን ነው እንደዚህ የምታረጊያት? እንድናገርሻታን ሳለ ስነ ስርዓት ኖርሽ፣ ምን አርገት፣ አንተ አሁን ነገ ጠዋት ቤቱን ብታቃጥለው እሷ ምን ዝም ልንል ነው። እንደምታዩት እንግዲህ ምሳውን ሳይበላ ወጥቷል ተናዶ። ግን ፕራንክ ነው ልለዋልታሪ ከለቀኩት ያየውም፣ በቃ እሱ ከሆነ ግን ይሄ ያልኩትን ስለሚያየው ቆርጠዋለሁ፣ አይሻልም። እና ያው አወል ተማሩ ወጥተዋል። አሁን ደውዬ ናቶሎ ፕራንክ ነው እንጂ ልጅቷ ጋር ገና አልተግባባንም ልባለው ይሻላላ? አዎ ፕራንክ መሆኑን ላሳውቀው። ምክንያቱም ርቦት እና ደክሞት ስለመጣ እንደዚህ ተናዶ ከመሄድ ደውዬ ናቶሎ ናቶሎ፣ ናቶሎ። በነገራችን ላይ ጎበዝ ነሽ፣ በዚህ አጋጣሚ ሳላደንቅሽ አላልፍም። ትችያለሽ ጠምምቼው፣ እኔ እንትን ሂ ምኑ ሞሰቡን ሁለተኛ ስታመጭ እኮ እሱም ገርሞት ለመናገር ከብዶት ነው። እውነት ለመናገር ከፊቱ ያስታውቅ። እና ያው ተቆጥተዋል። በእርግጥ ፀባዩ ነው ማንንም ሰው አይንቅ። ማንንም ሰው ማንም በእርግጥ ሰው ሁሉም ሰው ሰው ስለሆነ መከበር አለበት፣ ግዴታ ነው። ራሱ እንዲከበር የፈለገ ሰው ማክበር ግዴታ ነው ብዬ የማስበው ነው። እውነት ነው። እኔ በሆን ራሱ አልወድም፣ እንደዚህ ያለ ንቄት ምናምን። እኔ ራሴ እንደሰው በሷ ቦታ ሁኜ እንደዛ ቢሉኝ አላቅም፣ ትቼ ነው የምወጣው። በዛ ሀገር እንደዚህ ትንሽ ሲቆጡ የሆነ ነገር ተበላሸ ሲሉ ምናምን